ሆኖ ኮምፓውንድ የሆነ አፓርትመንት ስትፈልጉ ለነበራችሁ ደንበኞቻችን ይህ የምታዩት ቦሌ ወሎ ሰፈር ወይም ወንጌላየት አካባቢ እንደምታዩት በዚህ ደረጃ ተገንብቶ ለሽያጭ የወጡ አፓርትመንቶች ናቸው። እዚህ የምታዩት ላይ ከ10 ፐርሰንት ቅድመ ክፍያ ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታዎች ከኛ ማግኘት ትችላላችሁ። ሁለቱ ደግሞ ሬዲ ለመረከብ በጣም በጥቂት ወራት ውስጥ የሚረከቡ ናቸው ሁለቱ ብሎኮች። ይህ ሶስተኛ ብሎክ ነው። ቦሌ ወሎ ሰፈር ይገኛል። 10 ፐርሰንት ብቻ ቅድመ ክፍያ ነው። ቀሪውን በሁለት አመት ተኩል መክፈል ይቻላል። የባንክ ብድር ለምትፈልጉ ደግሞ 50 ፐርሰንቱን ባንክ አርጋችሁ 50ውን ብቻ ነው መክፈል የሚጠበቅባችሁ ማለት ነው። እሱንም ቅድመ ክፍያ 10 ፐርሰንት ከፍላችሁ ቀሪ 40 ፐርሰንቱን በአንድ አመት ተኩል እስከ ሁለት ዓመት ባለው መክፈል ይችላላችሁ። ቀሪውን ከባንክ ጋር እኛ እናያይዝላችኋለን። በጣም አሪፍ ኦፈር ይዞ የመጣ ድርጅት ነው። ተጨማሪ መረጃ ለምትፈልጉ ታች ስልክ አስቀምጥላችኋለሁ። ደውላችሁ አውሯቸው። መልካም ጊዜ